ሮይተርስ ባወጣው አዲስ ዘገባ የቴስላ ባለሙያዎች አዲስ ርካሽ ቴስላ ለማቅረብ ዝግጅታቸውን ጨርሰዋል። ከዚህ በፊት ከቴስላ መኪኖች ርካሽ የሚባለው ሞዴል ዋይ የነበረ ሲሆን የቻይና መኪኖች በዋጋቸው እያሸነፉ በመምጣታቸው ቴስላ ይበልጥ ተደራሽ ለመሆን የግድ ረከስ ያሉ መኪኖችን ማምረት እንዳለበት አመነ። አምኖም አልቀረም፤ ቴስላ ሞዴል ኪው የተባለ መኪና ለሽያጭ ለማቅረብ ዝግጅቱን ጨርሷል። ሰላም የተከበራችሁ የቻናል ቤተሰቦች፣ እንደምን ሰነበታችሁ? እኔ ጆርናሊስት ጎሳኔ ዛሬ ቴስላ ርካሽ ነው ያለውን መኪና ስለማቅረቡ ላስቃኛችሁ። ስለ መኪናውም ስፔሲፊኬሽን ምርጥ ማብራሪያ ለሰጣችሁ እዚህ ተገኝቻለሁ። ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ዜናው አዲስ ነው። ይህንን ዜና ሳቀርብላችሁ ደግሞ እጅግ በደስታ ነው። አብዛኞቻችሁ ኢትዮጵያውያን ቴስላን እንደምትወዱ ስለማቅ በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ ሰብስክራይብ አድርጉ። በእርግጥም ቴስላ እንደ ሞዴል ኪው አይነት ርካሽ መኪኖችን ለማምረት እንቅስቃሴ ከጀመረ ቻይና ለመዘረር ጊዜ አይፈጅበትም። በእርግጠኝነት ቻይና ተሸናፊ ትሆናለች፣ ቴስላ ርካሽ መኪኖችን እስካመረተ ድረስ። እንደምታውቁት የቻናላችን ቤተሰቦች፣ ቴስላ መኪኖች በጣም በጥራታቸው የተመሰገኑና በዓለም ዙሪያ የታወቁ መኪኖች ናቸው። በዚህ ረገድ እንግዲህ ቴስላ ርካሽ የሆኑ የቴስላ ምርቶችን ወደ ገበያ ካቀረበ በአፍሪካም ሆነ በአውሮፓ እንዲሁም በተለያዩ የአፍሪካ ሀገራት እንዲሁም በተለያዩ የኤሽያ ሀገራት ገበያውን እንደሚቆጣጠረው ምንም ጥርጥር የለውም። ምክንያቱም ቴስላ ብራንዱ ጸዴ ነው። ደስ የሚለው ነገር ይህ መኪና አቅማቸው ዝቅ ላለ ሰዎች ታስበው የተሰራ ቢሆንም ብዙም የጥራት ልዩነት እንደሌለውና ከሞዴል ዋይ ቴስላ መኪና ያነሰ እንዳልሆነ እየተነገረ ይገኛል። ምንም ይሁን ምን ሰው ቴስላን መግዛት የሚችልበት የዋጋ ልዩነት ከተፈጠረ የቻይና መኪኖች ገደል ይገባሉ። ቴስላ የህዝቡን ስሜት ለማረጋገጥ በአሜሪካ መኪኖችን ወይም የቴስላ መኪኖችን ሸፋፍኖ ወደ መንገድ አውጥቷቸው ነበር። እንደሚታወቀው የቴስላ መኪኖች ደግሞ በአይን ታይተው የሚታወቁ መኪኖች ናቸው። ለምሳሌ አንድ መኪና ላሳያችሁ። ከወራት በፊት መንገድ ላይ የታየች መኪና ናት፣ ተመልከቷት። እችም መኪና ከወራት በፊት ሁሉ ነገሯን ሸፋፍነው መንገድ ላይ አወጥቷት ነበር። ፓፓራዚዎችም እችም መኪና ፎቶ በማንሳት ቴስላ ሞዴል ኪውን በመንገድ ላይ አወጣ እያሉ ሲናገሩ እንደነበር ሁላችንም እናስታውሳለን። አሁን ግን ጊዜው የቀረበ ይመስላል። ቴስላ ርካሽ መኪና ለመስራት ወስኖም አልቀረም። አሁን ለገበያ ለማቅረብ መኪኖቹን እያመረተ እንደሚገኝ ና እነዚህን መኪኖች ለማምረት ዝግጅቱን እንደጨረሰ የተለያዩ የሚዲያ ተቋማት እየገለጹ ይገኛሉ። የሚዲያ ተቋማት ስላችሁ ታዋቂዎቹ እነ ሮይተርስ ና ቢቢሲ፣ ሲኤንኤን የመሳሰሉ ሚዲያዎች እየዘገቡት ይገኛሉ። በተለይ በአውሮፓ ና በአሜሪካ በዚህ ሰዓት የመኪና ከፍተኛ መነጋገሪያ የሆነ ይገኛል። የተከበራችሁ የቻናል ቤተሰቦች በተለይ ዋጋውን ስነግራችሁ እጅግ ትደነቃላችሁ። ዋጋውን በደንብ አድርጌ አብራራላችኋለሁ። በየትሪም ሌብሉ ያለውን ልዩነትም የምነግራችሁ ይሆናል። ሀገራችን ላይ ካሉ መኪኖች ጋርም እያነጻጸርኩ የትኛውን መኪና ሊተካ እንደሚችል እምነግራችኋለሁ። መኪናው ኮምፓክት ኤስዩቪ የሚባል ሲሆን ለቀጣይ የኢቪ የዋጋ ጦርነት ቀጥተኛ ምላሽ ይመስላል። ቴስላ ከብዙ የቻይና ብራንዶች ጋር ጦርነት ላይ ነው። ማን የሚያሸንፍ ይመስላችኋል? በእርግጥም ቴስላ ስሙ በህዝቡ ዘንድ በጣም የታወቀና ብራንዱ በጣም ጸዴ ስለሆነ ሰው የቴስላ ብራንድ በርካሽ ከቀረበለት ፊቱን ከቻይና ወደ ቴስላ እንደሚያዞር ምንም ጥርጥር የለውም። ሀገራችንም ከገባ አፈር ድሜ የሚገቡ የተለያዩ መኪኖች አሉ። እነሱን የምጠቅስላችሁ ነው።

እንግዲህ አዲሱ ሞዴል ከሞዴል ዋይ በ20% ዋጋው ያነሰ መሆኑ ደግሞ ብዙዎችን እያስፈነጠዘ ይገኛል። ምናልባት መኪኖቹ ኢትዮጵያ ከገቡ ልክ እንደ ID4፣ ID6፣ Toyota ኮሮላ ክሮዝ Cruze፣ BYD Song Plus እና መሰል መኪኖችን እንደሚተካ እየተነገረ ይገኛል። በውጭ ሀገር የምትገኙ በተለይ በአውሮፓና በአሜሪካ የምትገኙ ኢትዮጵያውያን ካላችሁ ደግሞ አሁን ላይ መኪና ከመግዛት ብትቆጠቡና ይሄንን መኪና ብትጠባበቁ በጣም አሪፍ ይመስለኛል። ምክንያቱም በጥቂት ዋጋ ቴስላን መንዳት ማለት በጣም እድልኝነት ነው። መኪናው ኢትዮጵያ ከገባ ደግሞ ዋጋው ከላይ ከጠቀስኩላቸው መኪኖች ያነሰ ስለሚሆን ሁሉም ሰው ፊቱን ወደ ቴስላ ሞዴል ኪው እንደሚያዞር ምንም ጥርጥር የለውም። በነገራችን ላይ የተከበራችሁ የቻናል ቤተሰቦች ቴስላ ርካሽ መኪኖችን ለማቅረብ በ2023 ነበር ሀሳብ የነበረው። በአንዳንድ የአስተዳደር ጉዳዮች እንግዲህ ከጆ ባይደን ጋር ባለመስማማቱ እና የመንግስት ጥያቄ በመኖሩ ይህ ፕሮጀክት ሳይሳካ ቀርቶ ነበር። ነገር ግን ኤለን መስክ ቃል ከገባ ከአንድ አመት በኋላ ፕሬዝዳንት በመቀየሩና አሁን ላይ ቴስላ ከትራምፕ መንግስት ሰፊ እገዛ ያገኘ በመሆኑ ይህንን ብራንድ ለገበያ እንደሚያቀርበው እንግዲህ ብዙዎች እየተናገሩ ይገኛሉ። የትራምፕ መንግስትም ደግሞ በጣም እገዛ ያደረገለት እንደሚገኝ እየተነገረ ነው። ምክንያቱም አሜሪካን ሀገር ራሱ ያለውን ቀረጥ ታግሰው የሚሸጡ ቻይና መኪኖች አሉ። እነሱን ለማጥፋት ይህ የቴስላ ሞዴል ኪው መኪና የሚጫወተው ሚና ከፍተኛ ነው የሚሆነው። የሮይተርስ ሚዲያ የውስጥ አዋቂዎች እንደሚናገሩት እንግዲህ ይህ መኪና ማለትም ቴስላ ሞዴል ኪው አሁንም በሚስጥር እንደሚገኝ እየተናገሩ ይገኛሉ። ነገር ግን በዚሁ ዓመተ ምሕረት በ2025 ይህ መኪና በቅርቡ ለገበያ እንደሚቀርብ ብዙ ጥቆማ እየሰጡ ይገኛሉ። ፓፓራዚዎችም እንዲሁም ኦፊሻል የሆኑ ጋዜጠኞች እየተናገሩ ይገኛሉ። ምናልባት ከጥቂት ቀናት በኋላ ቴስላ ይህንን መኪና ለገበያ ያቀርበዋል። የተከበራችሁ የቻና ለቤተሰቦች እስኪ ስለዚች መኪና የተወሰነ ስፔሲፊኬሽን ልንገራችሁ ስለምንነቱ ወይም በስንት አይነት ትሪም ሌብል እንደቀረበ የምነግራችሁ ነው የሚሆነው። በመጀመሪያ ደረጃ የምነግራችሁ የሚሆነው ሳይዙ ነው። የዚች የቴስላ ሞዴል ኪው መኪና ሳይዟ ከሞዴል 3 15% ያክል ስሞለር ወይም አነስ ያለች ስትሆን 30% ደግሞ ቀላል ይዘት ያላት መኪና ናት፣ ወይም ክብደቷ ቀላል ነው። ርዝመቷ ደግሞ 3.99 ሜትር ማለትም 157 ኢንች ሲሆን ከሞዴል ዋይ እና ከሞዴል ስሪ ያነሰች መኪና ናት። የተከበራችሁ የቻናል ቤተሰቦች ቀጣይ የምነግራችሁ ደግሞ መኪናዋ በምን አይነት አማራጭ እንደምትቀርብ ጥቆማ ነው የምሰጣችሁ። የመጀመሪያው በሲንግል ሞተር ሲሆን፣ ሌላኛው ደግሞ በዱዋል ሞተር ኦል ዊል ድራይቭ፣ ሲንግል ሞተር ደግሞ ሬር ዊል ድራይቭ ሆና ትቀርባለች። እንግዲህ የባትሪ አማራጭ አለ። ሁለት አይነት የባትሪ አማራጭ አለ። የባትሪ አይነቱ እንድታውቁት ሊቲየም አይን ፎስፌት የሚባለው ሁሉም የባትሪ ቴክኖሎጂ የሚጠቀሙት ሁሉም መኪኖች የሚጠቀሙት የባትሪ ቴክኖሎጂ ነው። እንግዲህ የመጀመሪያው ባለ ሲንግል ሞተር ሬር ዊል ድራይቭ 53 ኪሎዋት ሀወር ሲሆን በዱዋል ሞተር ኦል ዊል ድራይቭ ደግሞ 75 ኪሎዋት ሃወር ሊቲየም አይን ፎስፌት የሚባል ባትሪ የሚጠቀም ነው። ስለዚህ በሁለት አማራጭ እንደቀረበ መረጃዎች ያሳያሉ። ይህም ቅድም ከጠቀስኩላችሁ ከአይዲ 4 አይዲ 6 ዩን ፕላስ እና የተለያዩ የቢዋይዲ ምርቶች ጋር እኩል የሚባል እና እንደውም ከዋጋው አንጻር የተሻለ የሚባል እንደሆነ እየተነገረ ነው የሚገኘው። ሌላኛው የምነግራችሁ ደግሞ ሬንጅ ነው። የዚሽ መኪና ሬንጅ ትንሿ ሬል ዊል ድራይቫ ማለትም ባለ ሲንግል ሞተሯ 53 ኪሎዋት አወር ባትሪ የተገጠመላት ሞዴል ሞዴል ኪው 500 ኪሎ ሜትር ፐር ቻርጅ መጓዝ ትችላለች። ይሄ በጣም ትልቅ የሚባል ነው። የቻና ለቤተሰቦች እንደምታውቁት፣ አሁን ላይ ግን 500 ኪሎ ሜትር ፐር ቻርጅ የተጓዘች እርካሽ በሆነ ዋጋ እንደምትቀርብ እየተነገረ ይገኛል። ሌላኛው የምነግራችሁ ነገር ደግሞ ፍጥነቷ ወይም ቶፕ ስፒድዋን ነው። ቶፕስፒዱ የዚህ መኪና ወይም የቴስላ ሞዴል ኪው መኪና ከ120 እስከ 130 ማይል ፐር ሃወር መጓዝ የሚችል ቶፕ ስፒድ አላት ማለት ነው። ይህች መኪና የተከበራችሁ የቻናል ቤተሰቦች እንግዲህ ከቴስላ መኪኖች ርካሽ የሚባሉት ሞዴል ዋይና ሞዴል ስሪ ናቸው። ሞዴል ስሪ ለምሳሌ ሀምሳ አራት ሺህ ያክል የአሜሪካን ዶላር ኮስት ያደርጋል ሞዴል ስሪ ማለት ነው። ስለዚህ ከዚህ በግማሽ በግማሽ ያነሰ ነው የሞዴል ኪው ዋጋ ማለት ነው። ቅድም እንደነገርኳችሁ ደግሞ ሬንጁ 500 ኪሎ ሜትር ፐር ቻርጅ ነው። ይህ በጣም ትልቅ ነው። ቴስላን ለሚነዳ ሰው 500 ኪሎ ሜትር ፐር ቻርጅ መጓዝ ማለት በጣም አሪፍ የሚባል ሬንጅ ነው ያላት እንግዲህ እንደምታውቁት የቴስላ ሞዴል መኪኖች በባትሪያቸው ቴክኖሎጂ፣ እንዲሁም በሶፍትዌሮቻቸው እንዲሁም ደግሞ በፕሪሚየም በሆኑ ፊውቸሮቻቸው ምክንያት ዋጋቸው እጅግ ውድ ነው። እቺ መኪና ግን በርካሽ ከመቅረቧ ጋር ተያይዞ ደግሞ እነዚህ ፊውቸሮች ምንም እንደማይጓደልባቸው ሚዲያዎች እየዘገቡ ይገኛሉ። ይሄ ትልቅ ዜና ነው ለሁላችንም የተከበራችሁ የቻናሌ ቤተሰቦች። አሁን ደግሞ የመኪናውን ዋጋ መስማት እንድናፈቃችሁ ምንም አልጠራጠርም። ከ23000 የአሜሪካን ዶላር እስከ 25000 የአሜሪካን ዶላር እንደሚያወጣ እየተነገረ ምናልባትም ወደ ኢትዮጵያ ብንመነዘረው ከ2 ሚሊዮን 800 ሺህ እስከ 3 ሚሊዮን 100 ሺህ ብር